ሰላም ለእናንተ ይሁን ውድ ቤተሰባዎች እንደምን አላችሁም? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁም የኢትዮጵያ የአፍሪካ ሕብረት መቀመጫነቷን እንድትነጠቅ ከዚህ በፊትም የተለያዩ ሴራዎችን በአንዳንድ ሀገራትና ቡድኖች ሲከናወን እንደነበር አይዘነጋም። በዋነኝነትም ግብፅ የሊቢያው መምር ጋዳፊ ከማይዘነግብ ናቸውም። አሁን ደግሞ ኤርትራ የአፍሪካ መቀመጫነት ከአዲስ አበባ እንዲነሳ እያደረገች ስለሙ ተነስቷል ከሚሰሙ ጉዳዮች መካከል አንዱ ነው። በሌላ በኩል ከፕሪቶሪያው ስምምነት በኋላ ያልተፈቱ ጉዳዮች ቢኖሩም ሰላምን ለማጠናከርና ወደ ጦርነት ላለመመለስ እየሰራ ነው ሲል የትግራይ ክልል ጊዜያዊ አስተዳደር ገለጽም። የጊዜያዊ አስተዳደሩ ፕሬዚዳንት ሌተና ጄኔራል ታደሰ ወረደም ከፕሪቶሪያው ስምምነት በኋላም ያልተፈቱ ጉዳዮች ቢኖሩም አስተዳደራቸው ሰላምን ለማጠናከርና ወደ ጦርነት ላለመመለስ እየሰራ መሆኑ ተናግሯል። ትሰሙታላችሁም በሌላ በኩል የአሜሪካ ማስጠንቀቂያ ትሰማላችሁም። የአሜሪካ ኤምባሲ አሜሪካውያንና ኢትዮጵያ ዜጎችን አስጠንቅቋል። ምን ብሎ እናስደምጣችኋለን። በሌላ በኩል ደግሞ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 የአሜሪካ ኤምባሲ አሜሪካውያን የኢትዮጵያ ኢሚግሬሽን ህግ እንዲያከብሩ አሳሰበም። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አምባሳደር ኤርቬ ማሲንጋ በኢትዮጵያ የሚኖሩ ወይም የሚጎበኙ አሜሪካውያን የሀገሪቱን የኢሚግሬሽን ህጎች በጥብቅ እንዲያከብሩ አሳሰቡም። አምባሳደሩ በኤምባሲው በኩል ትናንት ባሳልፉ መልእክት በኢትዮጵያ ኢሚግሬሽን ፖሊሲ ላይ የተደረገውን ለውጥ በመጥቀስም አሜሪካውያን በኢትዮጵያ ቆይታቸው የሚመሩ የህጎች መዋቅርና መዘጋጀት እንዳለባቸው ህጉን ማክበር ወሳኝ ጠቀሜታ አጽኖት ሰጥቶ አለም ማሲንጋ በህዳር 2017 የኢትዮጵያ መንግስት ህገ ስደት ለመቀነስ የቪዛ ጊዜ ላሳለፈው ሰው የሚጣልበትን የገንዘብ ቅጣት በቀን ወደ 30 የአሜሪካ ዶላር አሳድጓል ብለዋል። ይህ ቅጣት በፍጥነት ሊከማች የሚችል ነው ሲሉም ጠቅሰዋል። አምባሳደር ማሲንጋ የኢትዮጵያ ኢሚግሬሽን ባለስልጣናት ቪዛ አሳልፎ በመቆየት የገንዘብ ቅጣት ያለባቸውን የአሜሪካ ዜጎች እዳቸው ሙሉ በሙሉ በዶላር እንዲከፍሉ፣ ከሀገር እንዳይወጡ ሊከለክሉ እንደሚችሉ ማስጠንቅቋል። በተጨማሪም የአሜሪካ ኤምባሲ ይህን ቅጣት ለመክፈል ብድር የመስጠት ፍቃድ እንደሌለው አብራርተዋል። ቅጣቶቹን ለማስወገድ የአምባሳደሩ የአሜሪካ ዜጎችም የ30 ወይም ዘጠናከና ቱሪስት ቲትሮ ውስጥ ቪዛዎች ከማብቃቱ በፊት መገኘት አለባቸው ብሏልም። በሌላ መረጃ ከፕሪቶሪያው ስምምነት በኋላም ያልተፈቱ ጉዳዮች ቢኖሩም ሰላምን ለማጠናከርና ወደ ጦርነት ላለመመለስ እየሰራ ነው ሲል የትግራይ ክልል ጊዜ አስተዳደር ተናገረም። የትግራይ ጊዜ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደም ከፕሪቶሪያው ስምምነት በኋላም ያልተፈቱ ጉዳዮች ቢኖሩም አስተዳደራቸው ሰላምን ለማጠናከርና ወደ ጦርነት ላለመመለስ እየሰራ መሆኑን ተናግሯልም። የጊዜ አስተዳደሩ ፕሬዚዳንት ይህን የተገለጹት ትናንት መስከረም 15 ቀን 2018 ዓ ም በኢትዮጵያ የዓለም አቀፍ የፍልሰተኛ ድርጅት ተወካይ አቢባቲ ዋኔ ጋር በተገናኙ የሚገኙበት ወቅት ነው። የትግራይ ጊዜው አስተዳደረ ጦርነት የተዘጋጀ ነው በሚል ከፌዴራል መንግስት በኩል የቀረበው ስጋት ምላሽ የሰጡ ፕሬዚዳንቱ አስተዳደራቸው በማንኛውም ምክንያት ጦርነት ለማስወገድ በትጋት እየሰራ መሆኑን ገልጾም፣ በትግራይ በኩል የሚጀመር ጦርነት አይኖርም ሲሉም አጽኖት ሰጥተው ገልጸዋልም። ሲኖዶሱ ስድስት የደቡብ ትግራይ ወረዳዎች በአዲስ ሀገረ ስብከት እንዲካለሉ ማድረጉን የጊዜ አስተዳደሩ ይቃወማል ሲሉ ሌትናል ጀኔራል ታደሰ ወረደ ተናገሩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ በቅርቡ በደቡብ ትግራይ በማይጮ ሀገረ ስብከት ሲታሩ የነበሩ ስድስት ወረዳዎችን ራሳቸውን ችለው በሀገረ ስብከት ደረጃ እንዲተዳደሩ መወሰኑን የትግራይ ክልል የጊዜ አስተዳደር ተቃወሙ። የጊዜ አስተዳደር ፕሬዚዳንት ሌትናል ጀኔራል ታደሰ ወረደም በአክሱም ከተማ ባደረጉ ንግግርም ሲኖዶሱ በደቡብ ትግራይ የማይጮ ሀገረ ስብከት ሲታሩ የነበሩ ስድስት ወረዳዎችን ከሃይማኖታዊ ተግባር ውጪ ፖለቲካ የሆነ ውሳኔ ላይ በመወሰን በሰሜን ወሎ ሀገረ ስብከት እንዲተዳደሩ አድርጓል። ይህንም እንቃወማለን ብሏለም። ምክንያቱም ማይጮኛ ነው ብሏለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በኩል የተሰጠ መግለጫ እስካሁን የለም። በሌላ በኩል የአፍሪካ መቀመጫነትና ኤርትራ እንመለከታለን። ኢትዮጵያ የአፍሪካ ሕብረት መቀመጫነቷን እንድትነጠቅ ከዚህ ቀደም የተለያዩ ሴራዎች በአንዳንድ ሀገራትና ቡድኖች ሲከናወኑ እንደነበር አይዘነካም በዋነኝነትም ግብፅና የሊቢያው መሪ ጋዳፊ ከማይዘነግቱት ናቸው። ከቅርብ ጊዜያት ወዲህ ደግሞ የኤርትራ መንግስት በዲፕሎማቲክ ሰዎቹ ወይም ኤምባሲዎቹን ጨምሮ እንዲሁም በደጋፊ ዲያስፖራዎቹ በኩል የተቀናጀ ሴረኛ ቅስቀሳ በመጀመር በአዲስ አበባ የሚገኘውን የኤዩ መቀመጫ ሪሎኬት ይደረግ የሚል ዘመቻ ቅጅት ላይ ናቸው። ስለ ጉዳዩ በተለይም በዲታ ዘርፉ የሚደረጉትን ይህን ተንኮለኛ ዘመቻ ለመፈተሽ ሞክረናል። እዚህም የዲጂታል ፎረንሲክ መተግበሪያዎችን በመጠቀም የዘመቻው ተሳትፎ በየሀገራዊ ተሳትፎ ድርሻ ምን ያህል እንደሆን ለመዳሰስ ተሞክሯል። የተገኘ ውጤት እንዳስቀመጠውም በተለያዩ ሀገራት የሚገኙ የኤርትራ አገዛዝ ደጋፊዎች በስፋት ሲሳተፉ ተስተውሏል። በአውሮፓ፣ በአሜሪካ፣ በካናዳ ወዘተ የሚኖሩም እንዲሁ ጭምር። ከዘመቻው ማዕከላዊ እንቅስቃሴዎች ውስጥ ደግሞ የኤርትራ መንግስት ባለስልጣናት እንደሚገኙበት ማረጋገጥ ተችሏል። በምሳሌነት ደግሞ በካናዳ ቶሮንቶ፣ ኦንታሪዮ የሚገኘው የኤርትራው ቆንስላ ቢሮ እንደ አብነት ከሚጠቀሱ ይገኝበታል እንሰጣለን ቆንስላው በማህበራዊ ሚዲያ ገጾች የሚያደርገውን ቅስቀሳና ዘመቻ እንዲሁ ባለም በሚገርም ሁኔታም አብዛኛው ተሳታፊ በኢትዮጵያ የሚገኙ የኢሳያስ አገዛዝ ደጋፊ መሆናቸው ነው ያለው። ከያዝነው ሳምንት በፊት የፈተሽኩትና ሪሎኬት ነው በሚል በተካተተበት ሃሽታግ በተደረገ የሰባት ቀን ጸረ ኢትዮጵያ ዘመቻ ላይም ከዚሁ ከአዲስ አበባ ኢትዮጵያ ሆነው የተሳተፉ በአጠቃላይ 2500ዎቹ ድርሻ የያዙ እንደሆነም ተመልክተናል። በመቀጠል በካናዳ አሜሪካ፣ እንግሊዝ፣ እንዲሁም ኢንዶኔዥያና አዘርስ እያለ ይቀጥላል። በኢትዮጵያ ውስጥ በመሆን የተደረገውን የዚህ ዘመቻ ሳትፎ የፈተሽ ት ሲሆንም፣ ከነዚያ የሳምንት ጊዜያት ውስጥ ቁጥራቸው መቶ መሆኑን የተመለከትኩትም፣ ከነዚህ ውስጥ ደግሞ አሰሩ ከትግራይ ድንበር አካባቢዎች ቦታዎች ሲሆን፣ ዘጠናዎቹ ደግሞ በመዲናዋ አዲስ አበባ ውስጥ ናቸው። በነገራችን ላይ በፈረንጆች 214 በአዲስ አበባ የአፍሪካን መቀመጫ ላይ ከመፈጸሙ በፊት የከፈተችን ሴራ ተከትሎ የጸጥታው ምክር ቤት በኤርትራ ላይ ማዕቀብ ለመጣት የተገደደበት እንደነበር የሚታወስ ነው። በዚህ ጽሑፍ የተመለከተው ጉዳይ በዲጂታል ዙር ሲካሄድ የሚገኙን ብቻ ሲሆን ሌሎችም ድብቅ ነገሮች እንዳሉ ይታወቃል ሲል ስሌማን አባይ የአባይ ልጅ በጽሁፉ አስቀምጧል። በሌላ መረጃ የተከዜ ግድብ ሊፈነዳ ይችላል ተባለም። የተከዜ ግድብ ኃይል ማመንጫ ጣቢያ በትናንትናው ዕለት እንዳስታወቀውም ግድቡ ውሃ በሙላቱ ምክንያት በሚቀጥሉ ሶስት ቀናት ጀምሮ ውሃ ይለቃል። ስለሆነም ከግድቡ በታችና ግራ ቀኝ የሚገኙ ነዋሪዎች እንዲጠነቀቁ አሳስቧልም። በወቅቱ ሰው ሰራሽ መተላለፊያ መሻገር አይቻልም ብለዋልም። እንዲሁም በታችኛው ተፋሰስ የሚገኙ በመስኖ ልማት የሚተዳደሩ አርሶ አደሮችና በተጠቀሱ ቀናት ለራሳቸውና ለእንስሶቻቸው ጥንቃቄ እንዲያደርጉ የጥንቃቄ መልእክት አስተላልፏልም። እንዳይፈነዳም ችግሮች መቅረፍ ይገባል።

የአልጄሪያ የተባበሩ መንግስታት ድርጅት ተወካይ እስራኤል ወደ ጋዛ ምግብ እንዲገባ እንድትፈቅድ በህጋዊ መንገድ ትገድል አልቻሉም። በተባበሩ መንግስታት ድርጅት የአልጄሪያ አምባሳደር የሆኑት ኦማር ቤንዲጃማ የተባበሩ መንግስታት የጸጥታው ምክር ቤት በጋዛ ያለው ቀውስ ከረሃብነት በላይ ተሻግሯል ሲሉ አስጠንቅቋል። አምባሳደሩ በረሃብ የተጎሳቆሉ የጋዛ ህጻናት ፎቶ በመያዝም ባሰሙ ንግግስ ግልጽ ላድርግ፣ የሰብአዊ አገልግሎት በጄኔቫ ስምነቶች ውስጥ ህጋዊ ግዴታ ነው፣ ቅንጦት አይደለም፣ ለድርድር የሚቀርብ ጉዳይ አይደለም ብለዋል። በምርኮ ውስጥ ለሚገኙ ሰዎች ደግሞ ምትክ እንደ መደራደሪያነት ከጥቅም ላይ ሊውል አይችልም ሲሉም በንዲጃማ ተደምጠዋልም። አክለውም በጋዛ ውስጥ ባሉ ሁሉም ሰዎች መካከል የተመጣጠነ ምግብ እጦት በሚያሳዝን ሁኔታ ተስፋፍቷል። ይህ ደግሞ በግዞት ውስጥ ያሉትን ይጨምራል ብሏልም። ዛሬ አንዳንዶቻችን የሚያስደነግጡ ምስሎችን ማንንም ሊያስደንቁ አይገባም ሲልም በኒውዮርክ በሚገኘው የተመድ ጸጥታው ምክር ቤት የስብሰባ ወቅትም በጋዛ የተራቡ ህጻናትን ፎቶግራፍ እያነሱ አስመልክተዋልም። ይህ በእንዲህ እያለ ግን የእስራኤል ጦር አሁንም በጋዛ የከተማ የግዳጅ መፈናቀል ትዕዛዝ አውጥቷልም። የእስራኤል ጦር የአረብኛ ቋንቋ ቃል አቀባይ አቪቻይ አድራይም በሰሜናዊ ጋ በጋዛ ና በጋዛ ከተማ በዜቶች ሰፈር ውስጥ ዘጠኝ አካባቢዎች ለሚኖሩ ሲቪሎች የቅርብ የግዳጅ መፈናቀል ትዕዛዝ አውጥቷል። አድራይ ሰራዊቱ ስራውን ወደ ምዕራብ እያሰፋ መሆኑን ገልጸው ነዋሪዎችን ወደ ደቡብ አቅጣጫ ወደ አልሚ ማውሲ ከባቢ እንዲለቁ ጠይቋል። ከካኒዮኒስ ከተማ አቅራቢያም አልማውሲን ጨምሮ ደህንነቱ የጠበቀ ዞን እየተባለ የሚጠሩ የጦር ሰራዊትም ፍልስጤማውያንን ወደዚያ አካባቢዎች እንዳይሄዱ ቢያስገድዷቸውም፣ ጦሩ ግን አዞትሮ እየጠየቀ ይገኛል። ይህ በእንዲህ እንዳለም የእስራኤል ካቢኔ ጋዛን ለመውረርና ነጻ ለማድረግ ያዘዘውን እቅድ አጽደቋል አልተጠናቀቋልም። የቤንያሚን ኔታንያሁ መንግስት ያቀረበውን እቅድ ምክር ቤታቸው አጽድቆታለም። ይህም ትልቅ ችግር ይፈጥራል ተብሎ ተሰግቶለታልም በተለይም ደግሞ የእስራኤል ደህንነት ካቢኔ የጋዛን ከተማ ለመቆጣጠር የሚያስችል እቅድ ማስፈጸሙ በብዙዎቹ የምዕራብ ዓለሙ ዘንድ ቢወደድም አሁንም ግን ጥያቄ እያስነሳ ይገኛል። የታናዊ ቀደም ሲል ሁሉም የጋዛ ሰርጥ ለመቆጣጠር እንደማይፈልጉ የተናገሩ ሲሆን የጸደቀው እቅድ ግን በተለይም በአካባቢው ትልቁ ከተማ የሆነችውን ጋዛ ላይ ያተኩራል ተብሏል። ከዚህ በፊት የተባበሩ መንግስታት ድርጅት እስራኤል ወታደራዊ እንቅስቃሴዎችን ማስፋፋቷ በፍልስጤም ሲቪሎች ላይ አሰቃቂ እንደሚሆን ማስጠንቀቁ የሚታወስ ነው።